የጸጋ ስጦታ ምንድን ነው እግዚአብሔር አምላክ በልዕለ ተፈጥሮ የሚገልጠው መለኮታዊ አሰራር ነው የጸጋ ስጦታዎች ተቋርጠዋል ወይ የእግዚአብሔር ጸጋ አለ ብዬ አምናለው ደግሞ ያንን የምለማመድም ሰው ነው የእግዚአብሔር የጸጋ ስጦታ የሰራውን ነገር አንድ ንገር እያየሁ አይኔ ከአይኗ ላይ ቅርፊት የሚመስል ነገር ሲወጣ ከውስጥ አይ ለማን ነው የጸጋ ስጦታ የሚሰጠው የዳነ ሁሉ መጽሐፉ እንዲህ አይነት ልምምድ አስተምሮ በውስጡ ይዟል ወይ? ይሄ የጸጋ ስጦታ በፍጹም አንዱ ከአንዱ አይበልጥም፣ አንዱ ከአንዱ አያንስም፣ ሰጪው ትክክል ስለሆነ። አንዳንድ ዘማሪዎች ፓስተር ሲሆኑ፣ አንዳንድ ፓስተሮች ሐዋርያ ሲሆኑ፣ ወንጌላዊነትን አሳንሶ የመመልከት ጠማማ መንገድ በእኛ ትውልድ አለ። የሚናቅ አገልግሎት ካለን የተሳሳተችው ቤተ ክርስቲያን ነች። እንደ እምቦጭ የተንሰራፋ ነገር ነው ብንነቅለው እየመለሰ የሚመጣ ማለት። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል?